አክሽን ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? በያላችሁበት ሰላምታዬ ድረሳችሁ። ዛሬ በአብዛኛው ሀዘን ቢያጠላበትም፣ ግን ደግሞ የተወሰነ ማይልስቶን የደረሰ ወንድማችን ስላለ ስለ እሱን ለመመስከር ነው የተገኘነው። አርብ ነው ኦክቶበር 31 ቀን 2025 ዓ.ም ካስታወሳችሁ የዛሬ ስምንት ወር አካባቢ ይመስለኛል ማርች ላይ አራጋው አርቲክሊንግ ጀምሮ ነበረ እኔ ጋ። አርቲክሊንግ ማለት በዚህ በካናዳ ውስጥ አንድ ሰው ሎየር ከመሆኑ በፊት የሚያልፍበት የኢንተርንሺፕ ፕሮሰስ ነው። ለስምንት ወር እስከ አስር አስር ወር ነበር፣ ከኮቪድ በፊት ከኮቪድ በኋላ ቲክ ስምንት ወር ሆነ መሰለኝ። ስለዚህ አራጋው ዛሬ ያጠቃልላል፣ ያጠናቅቃል ያንን የስምንት ወር ኢንተርንሺፕ። ኮንግራቹሌሽንስ፣ ትልቅ ማይልስቶን ነው። ባር ግዛ

ት እንደገና ይሆ እንገናኛለን መስመር ላይ እ እሱም በማስመልከት ትንሽ ኬክ አዘጋጅተናል። ነገር ግን ቀደም ሲል እንደገነስኩላችሁ ሀዘንም አለ። በዚህ ወር ውስጥ በጥቅምት ወር ውስጥ በአርሲ ምስራቅ አርሲ ዞን ይመስለኛል በተለይ ከ25 በላይ ኦርቶዶክስነትኦርቶዶክስ ተዋሕዶ ተከታዮች ተገለዋል በአሰቃቂ ሁኔታ። እንግዲህ እያቸው አንድ አሳዛኝ ነገር ነው። ግን ኃላፊነት የሚወስድ መንግስት አለመኖሩ፣ ኃላፊነት የሚወስድ ማለት ይሄ ነገር መከሰቱን አምኖ አጣርቶ መግለጫ የማይሰድ የክልሉ መንግስትም የኦሮሚያ ሚሆን እንደገና የፌዴራል መንግስቱም ጸጥ ብለው ስለ ስንዴ ምርት ያወራሉ። እዛው ሀምሳ ስልሳ ኪሎ ሜትር ርቀት ባለሞላ ቦታ ላይ እና በጣም በጣም በጣም። እሱኛው ደግሞ የበለጠ ልብ ይሰብራል። በጣም ያሳዝናል። የሲኖዶሱ ፋይናሌ ከቀናት ጉትጎታ በኋላ የሆነ ስስ ነገር መግለጫ ወጥተዋል። ሪላክታንት የሆነ ስቲል መንግስትን ምም ተጠያቂም አያደርጉም፣ አይደፍሩም። ስ ቨሪ ሰድ መነኮሳት መነኮሰ ሞተ ነው። ግን የእኛ መነኮሳት ብዙ አይናገርም። በዚህ አጋጣሚ ደግሞ ተቋሙን አንደርማይን ላለማድረግ ስል ግን በጣም በበኩሌ ያዝኛለሁ። እሱም በሌላ መድረክ እመለስበታለሁ። አራጋው ኮንግራጁሌሽንስ። ከተማችን ውስጥ ብዙ ዝግጅቶች አሉ። ነገ ቅዳሜ ይሆን ሻንግዛው እጅግ በጣም ኤክስፒሪየንስድ የሆነ የፋይናንሻል ኤግዜኪቲቭ ነው የሚባለው። በፋይናንስ ኮርፖሬት ፋይናንስ ወርልድ ውስጥ የሰራ ረጅም ዓመት በኤዥያ እዚህም የሰራ ሰክሰስፉል የሆነ ወንድማችን ነው። ነገ ስፒከራችን ኢትዮጵያ ማህበር 1950 ዳንፎርዛ ከጠዋቱ አራት ሰዓት ጀምሮ የምትፈልጉ ሰዎች እንድትገኙ ይሁን። እጅግ በጣም በጣም ቆንጆ ዝግጅት ነው። በተለይ ወደ ኮርፖሬት ቢዝነስ ውስጥ ወርድ ውስጥ ፋይናንሽል ሴክተር ነው ለምትፈልጉ ሰዎች ጊዮርጅ ሻንግ ነው እንግዳችን። ዜም ሰኞ ዕለት እንዳትረሱ። የእሸት እዚህ ጋር ፖስት አለ ይገብለኝ አንት አገሬ ሰማይ አንት አገሬ መሬት አንት አገሬ አገሬ መሬት። እሸት የኋላ እሸት ወይም እሸት መንገሻ ሪኮግኒሽን እና ፈንድሬዚንግ ዝግጅት አለ። ስቴጅ ፎር ካንሰር የያዘ ወንድማችን ሳምባ ስለዚህ ሰኞ 2050 ዳንፎር ዛበኒ ሂሩት ካፌ ሂሩት ጃዝ ካፌ ሲክስ ፒኤም ጀምሮ በዚህ ሰዓት አካባቢ የምትችሉ ሰዎች ብቅ በሩ። ኖቬምበር 3 ቀን ሰኞ ነው። ስለዚህ እንድትገኙ ይሁን። ከዛ በተረፈ በያላችሁበት ሁላችሁ መልካም ዊኬንድ ይሆንላችሁ? በመጪው ኖቬምበር 8 መሰረት ኃይለ ኢየሱስ ከኦታዋ ነች። እንግዳችን መሰረት ኃይለ ኢየሱስ ኖቬምበር 8 ኦ፣ ዲሴምበር 20 ደግሞ ሌላ እንግዳ አለን ከአትላንታ። እሱን ከረም እናስተዋውቃችኋለን። በድጋሚ አራጋው የምትለው ነገር ይግድ ማለት የለብን

ከዛ በተረፈ ኤኒ በዲ ሊጋል ባክግራውንድ ያለው ጎበዝ የሆነ ሃርድወርኪንግ የሆነ ሰው፣ ሰነፍ ሰው ቦታ የለንም። አክቹዋሊ ሃርድወርኪንግ በጣም ስምንት ሰዓት ቆጥሮ የሚወጣ ሳይሆን አስር አስራ ሁለት ሰዓት የሚተጋ ሰቨን ዴይስ ኤ ዊክ አድካሚ ነው። ኤንድ በነገራችን ላይ ግሮስ ሴላችን በጣም ጨምሯል በዚህ ወር በተለይ ሬከርድ እሰብራለሁ የራሳችንን ሬከርድ እሰብራለሁ፣ እና በጣም ቆንጆ ነው። ደንበኞቻችንን ላመሰግን እወዳለሁኝ። በእውነት በሁሉም ስፍራ ያላችሁ ኦል ኦቨር ዘ ወርልድ ያላችሁ ደንበኞቻችን በጣም በጣም ቴንክ ዩ ሶ ማች ቢዝነስ ላመጣችሁልን። እንደዚህ ፓርትነሮቻችን በተለይ ሳይን ማኑኤል ከካልጋሪ በጣም በጣም ላመሰግንሽ እወዳለሁ። ማሪያ ነው የሚባለው። በጣም ላመሰግንሽ፣ ላደንቅሽ እወዳለሁኝ። ብዙ ሬፈራል ነው ሳይን እምትልክልን። ፓርትነርሽችን በጣም ምገኝያ ኦፍ ኮርስ ብዙ ናቸው፣ ቁጥር የላቸው። በተለይ ማለቴ ነው እንጂ በጣም በጣም ብዙ ናቸው። ሁሉም ከሁሉም ቦታ የምትልኩልን ሰዎች አንዳንድ ጊዜ ከዚህም እንደምናገረው ስልክ ላይ ከተቆጣን ከተነጫነጭን ምናምን በጣም ሳምታይምስ ስራው ስትረስፉል ነው። ትናንት ለምሳሌ እዚህ ኦፊስ የመጣ ሰው ቢኖር ከኔጋ ይጣላ ነበር። ኢት ዋዝ አ ቨሪ ስትረስፉል ላይ ይሆ ስ ገነቢ ሰክሰስፉል ኢኒሻሊ ቀለል ርጌ ያየሁት ኬዝ ነበረ። ትናንትና ፌዴራል ኮርት አርጊ ያደረግ ነው። ዩኒቨርሲቲ ኦፍ ማኒቶባ ተማሪዎች ትለፊት ነው ኮርቱ የተሰየመው፣ ዩኒቨርሲቲ ውስጥ ነበረ። የኢትዮጵያ ዳኞች ሄን በትሞክርት ቆንጆ ነው። ሎ ስኩል ሄዳችሁ አዲስ አበባ ዩኒቨርሲቲ ዳም ቦታ ሄዳችሁ ተማሪዎች ፊት አንዳንድ ጊዜ አርጊው ብታደርጉ ምን ነው እንትን ፍርድ ቤቱ ሴታፕ አድርጓችሁ ጠበቆቹ አርጊ ያደርጉ ኬዞችን በጣም ቆንጆ ነው። በጠቅላይ ፍርድ ቤት ለምሳሌ ዳኞች ዋት ዊ ዲድ የስተርደይ ኢት ዌንት ዌል፣ ግን ኢት ዋስ ታፍ እና በጣም ስትረስፉል ነበረ። ተጨማሪ ፕሬሸር ነበረው ተማሪዎች ተመልካቾች ስለነበሩ ማለት ነው። ኢን ኤኒ ኬዝ ሳምታይምስ በዚህ ምክንያት ባህሪያችን ትንሽ ይለዋወጣል። ስለዚህ የታገሳችሁ የቻላችሁን በሙሉ ላመሰግናችሁ ላደንቃችሁ እወዳለሁ ስታፉን በሙሉ ከዛ በተረፈ በድጋሚ ዊከንዱን ቆንጆ ያማረ ያደርግላችሁ። አራጋው ርለነኋአሬሰማ